ሁለተኛ ነገሥት ምዕራፍ 22። ኢዮስያስም መንገስ በጀመረ ጊዜ የስምንት ዓመት ልጅ ነበረ። በኢየሩሳሌምም ሰላሳ አንድ ዓመት ነገሰ። እናቱም ከባሱሮት የሆነ የአዳያ ልጅ ይዲዳ ነበረች። በእግዚአብሔርም ፊት ቅን ነገርን አደረገ። በአባቱም በዳዊት መንገድ ሁሉ ሄደ፣ ቀኝም ግራም አላለም። በንጉሡም በኢዮስያስ በአሥራ ስምንተኛው ዓመት በስምንተኛው ወር ንጉሡ ጸሐፊውን የሜሶላምን ልጅ የኤዜሊያስን ልጅ ሳፋንን ወደ እግዚአብሔር ቤት ላከው። እንዲህም አለው የመቅደሱ በረኞች ከሕዝቡ የሰበሰቡትን ወደ እግዚአብሔር ቤት የገባውን ገንዘብ ይደምር ዘንድ ወደ ካህናቱ አለቃ ወደ ኬልቂያስ ሂድ። በእግዚአብሔርም ቤት ላሉት ሰራተኞች አለቆች ይስጡት። እነርሱም የተናደውን የእግዚአብሔርን ቤት ለሚጠግኑት ሰራተኞች፣ ለአናጤዎችና ለጠራቢዎች፣ ለድንጋይም ወቃሪዎች፣ መቅደሱንም ለመጠገን እንጨትንና የተወቀረውን ድንጋይ ለሚገዙ ይክፈሉት። ነገር ግን እነርሱ የታመኑ ነበሩና በእጃቸው ስለተሰጠ አይቆጣጠሯቸውም ነበር። ካህኑም ኬልቅያስ ጸሐፊውን ሳፋንን የሕጉን መጽሐፍ በእግዚአብሔር ቤት አግኝቻለሁ፣ አለው። ኬልቅያስም መጽሐፉን ለሳፋን ሰጠው፣ እርሱም አነበበው። ጸሐፊውም ሳፋን ወደ ንጉሡ መጣ። ለንጉሡም በመቅደሱ የተገኘውን ገንዘብ ባሪያዎችህ አፈሰሱት፣ በእግዚአብሔርም ቤት ሠራተኞች ላይ ለተሾሙት አለቆች ሰጡት ብሎ አወራለት። ጸሐፊውም ሳፋን ለንጉሡ ካህኑ ኬልቅያስ መጽሐፍ ሰጥቶኛል ብሎ ነገረው። ሳፋንም በንጉሡ ፊት አነበበው። ንጉሡም የሕጉን መጽሐፍ ቃል በሰማ ጊዜ ልብሱን ቀደደ። ንጉሡም ካህኑን ኬልቅያስን የሳፋንንም ልጅ አኪቃምን የሚኪያስንም ልጅ አክቦርን ጸሐፊውንም ሳፋንን የንጉሡንም ብላቴና አሳያን አባቶቻችን በእርሷ የተጻፈውን ሁሉ ይሰሩ ዘንድ የዚህችን መጽሐፍ ቃል ስላልሰሙ በላያችን የነደደ የእግዚአብሔር ቁጣ እጅግ ነውና ሄዳችሁ ስለ እኔና ስለ ሕዝቡ ስለ ይሁዳም ሁሉ የዚህችን የተገኘችውን መጽሐፍ ቃል እግዚአብሔርን ጠይቁ ብሎ አዘዛቸው። እንዲሁም ካህኑ ኬልቅያስና አኪቃም አክቦርም ሳፋንና አሳያም ወደ ልብስ ጠባቂው ወደ ሀስራ ልጅ ወደ ቲቆዋ ልጅ ወደ ሴሌሚስት ወደ ነቢያቱ ወደ ህልዳና ሄዱ። እርሷም በኢየሩሳሌም በሁለተኛው ክፍል ተቀምጣ ነበር። ከእርሷም ጋር ተነጋገሩ። እርሷም አለቻቸው፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ እኔ ለላካችሁ ሰው እንዲህ ብላችሁ ንገሩት እግዚአብሔር እንዲህ ይላል፣ እነሆ የይሁዳ ንጉሥ እንዳነበበው እንደ መጽሐፉ ቃል ሁሉ በዚህ ስፍራና በሚኖሩበት ላይ ክፉ ነገር አመጣለሁ። በእጃቸው ሥራ ሁሉ ያስቆጡኝ ዘንድ ትተውኛልና፣ ለሌሎችም አማልክት አጥነዋልና፣ ቁጣዬ በዚህ ስፍራ ላይ ይነዳል፣ አይጠፋምም። እግዚአብሔርን ለመጠየቅ ለላካችሁ ለይሁዳ ንጉሥ ግን እንዲህ በሉት የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስለሰማኸው ቃል ልብህ ገር ሆኗልና እነርሱም ለድንቅና ለመርገም እንዲሆኑ በዚህ ስፍራና በሚኖሩበት ላይ የተናገርሁትን ሰምተህ በእግዚአብሔር ፊት ተዋርደሃልና ልብስህን ቀደሃልና በፊቴም አልቅሰሃልና እኔ ደግሞ ሰምችሃለሁ ይላል እግዚአብሔር። ስለዚህም ደግሞ ወደ አባቶችህ እሰበስበሃለሁ በሰላምም ወደ መቃብርህ ትሰበሰባለህ። በዚህም ስፍራ ላይ የማመጣውን ክፉ ነገር አይኖችህ አያዩም። ይህንም ለንጉሡ አወሩለት።